አምስት አይነት ቡናዎች አሉ ደረጃ አንድ ደረጃ ሁለት ደረጃ ሶስት ደረጃ አራት እና ደረጃ አምስት የምንላቸው አሉ ቡና ላይ ያለ ሰው ብቻ አ መማር አለበት የስራ እድል አለው ይህንን ስልጠና በመሰልጠናቸው ብቻ ወደ ቢዝነስ እንዴት ነው ሰዎች መግባት የሚችሉ አሳረረን ነው የምንቆላው ያ ያ ነገር ግን ምን ያህል ቡና ና አፌክት እንደሚያደርግ ፍሌቨሩን ምን ያህል እንደሚቀይርብን አናገኝ የምሰጡት ስልጠና ብቻ እያንዳንዱን የቡና ቴስት ይለይታል ስለ ቡና ካወቁ በኋላ ወደ ስራ መግባት ይችላሉ የስራ እድል አለው። ፕራክቲካል ብቻ ነው ወይስ ቲዮሪም አለው? ስልጠናውን ቪአይፒ ክላስ እንሰጣለን። ስልጠናውን በምን ያህል ዋጋ ነው ሁን ሰጣችሁ ትገኝ ተቀጥረው መስራት ይችላሉ። እንደገና የራሳቸው ድርጅት ውስጥም ቀማሽ ነው መስራት ይችላሉ። ሰላም ተመልካቾቻችን፣ እንደምናላችሁ ይህ የገበያ ቢዝነስ ፕሮግራማችን ነው። በዛሬው የገበያ ቢዝነስ ፕሮግራማችን ሀገራችን ላይ እየተለመደ ያለ እና አዋጭ የስራ ዘርፍ የሆነውን የቡና ቅምሻ ስልጠና የሚሰጡ አንድ ድርጅት ጋር ተገኝተናል። እንግዲህ በሚኖረን ቆይታ ይህ የስራ ዘርፍ ምን ያህል ውጤታማ ነው፣ እንዲሁም ደግሞ ይህንን ስራ ለመስራት የሚያስፈልገውን ስልጠና በምን ያህል ገንዘብ መሰልጠን ትችላላችሁ የሚሉትንና ሌሎች ተጨማሪ መረጃዎችን የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረሱ እኔ በአምላክ አበራ ከካሜራ ማናችን ሃይማኖት አብዱ ጋር አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም ደምናለህ። ሰላም ነው፣ እግዚአብሔር ይመስገን። እስቲ እንታወቅ ስምህን፣ እና የስራ ድርሻህን። ካሌብ እባላለሁ። የትሬድ ኢትዮጵያ የኮፊ ካፒንግ ቲዎሪ እና ፕራክቲካሊ እንዲሁም ኢንስትራክተር ነኝ። በጣም ጥሩ ዛሬ እንግዲህ በዋናነት የቡና መቅመስ ቢዝነሱ ምን ይመስላል ስልጠናው እንዴት ነው የሚሰጠው የሚለውን ለተመልካች ለማድረስ የመጣ ነው በቅድሚያ ግን ድርጅታችሁ ምን አይነት ስራዎችን የሚሰራ ድርጅት ነው ማን ይባላል የሚለውን እና አጠቃላይ ስለ ድርጅታችሁ ያለውን ኢንፎርሜሽን አቃራኝ ድርጅታችን ትሬድ ኢትዮጵያ ይባላል የሚሰራቸውም የስራ ዘርፎች ቢቱቢ ማለትም የገበያ ትስስር አለም አቀፍ የገበያ ትስስርን ይሰራል እንዲሁም የተለያዩ ትምህርቶችን ያስተምራል ከእነሱም ውስጥ ኢንተርናሽናል ትሬድ ኮፊ ካፒንግ ኢምፖርት ኤክስፖርት እነኝህን የመሳሰሉትን ክላሶች ወይም ደግሞ ትምህርቶች ይሰጣል በጣም ጥሩ ዛሬ እንግዲህ ከሚሰጣቸው ውስጥ አንደኛው የሆነውን የቡና መቅመስ ስልጠናችሁ ምን እንደሚመስል ለማድረስ ነው ብቅ ያለው እስኪ እንደ አጠቃላይ ቡና መቅመስ ራሱ ስንል ምን ማለታችን ነው እንዲሁም ደግሞ ቢዝነሱስ ምን ይመስላል የሚለውን ሰፋ ያለ ማብራሪያ ስስ ኦኬ እሱ ቡና ቅምሻ በመጀመሪያ ቡና የምንቀምሰው ለምንድን ነው የሚለውን ስናይ ቡና አንድ ሰው ቡና ሊቀምስ የሚችለው አ ነገር ደረጃ ለማውጣት ወይም ደግሞ የዛን ቡና ደረጃ ምን ያህል ኮስት እንደሚያደርግ ለምሳሌ አሁን እስከ ደረጃ አምስቶች ይወጣል። አሁን የቡና ደረጃ አምስት አይነት ቡናዎች አሉ ያው ደረጃ አንድ፣ ደረጃ ሁለት፣ ደረጃ ሶስት፣ ደረጃ አራት እና ደረጃ አምስት የምንላቸው አሉ። ከነዛም ውስጥ የመጀመሪያው ስፔሻሊቲ ዋና ቱ የምንላቸው አሉ። እነሱም ኤክስፖርት ስታንዳርድ ናቸው። ሌላው ደግሞ ሎካል ወይም ደግሞ ኮሜርሻል የምንላቸዋሉ ሶስትና ከዛ በታች የሆኑትም ማለት ነው። ስለዚህ ያንን ኢቫሌት የምናደርግበት ሜተድ በቡና ቅምሻ ነው ማለት ነው። አንድ ቡና ካልተቀመሰ ይሄ ደረጃ ሊወጣለት አይችልም። ይህን ያህል እንደ መግቢያ ካልን እንግዲህ ሀገራችን ላይ ቡናን የምናውቀው ስት እንጠጠዋለን እዚሁ እናገኘዋለን በሚለው እንጂ በዚህ ደረጃ በቅምሻ ደረጃ፣ እንዲሁም ደግሞ ያሉትን በስራ ዘርፍ ደረጃ ስንመለከተው ገና ግንዛቤው እየተፈጠረ ያለ ይመስለኛል። እና ምናልባት ስለ ቡና ቅምሻ ምን ያህል ህብረተሰቡ እውቀቱ አለው ብለህ ታስባለህ? አሁን ላይ ያላችሁበት ብዝራው ዘርፍ እሱ ስለሆነ እስ ስለ ግንዛቤው እና ግንዛቤው ላይ አሁን አሁን ነው ሞር ሰው እየተገነዘበ እያወቅ ያለው ምክንያቱም ከተማሪዎቹም የምንሰማቸው ነገሮች አሉ። ቡናን አብዛኛው እዚህ የሚመጡት ተማሪዎች ቡናን ከመጠጣት ባለፈ ምንም አይዲያ የላቸውም ስለ ቡና። በጣም ሰፊ ቡና ነው። ቡናን አሁን ይሄ ይሄ ነው ብለሽ በአጭር ጊዜ ገልጸሽ መጨረሳችን በጣም ሰፊ ነው። በተለይ ቲዮሬቲካሉ ላይ በጣም ሰፊ ነገር ነው። ይሄ ይሄ ነው ብለሽ አብራርተሽ በአጭር ጊዜ መጨረሻው ነገር አይደለም። ግን አሁን አሁን ላይ ኤክስፖርተሮችም ያው ስለሚሸጡት ኤክስፖርት ስለሚያደርጉት ነገር ለማወቅ ስለሚፈልጉ ወደ ቡና ቀረብ ማለት ጀምረዋል። እንዲሁ በተለምዶ ቡናን ሮስት ስናደርገውን ለምሳሌ አሳርረን ነው የምንቆላው ያ ያ ነገር ግን ምን ያህል ቡናን አፌክት እንደሚያደርግ ፍሌቨሩን ምን ያህል እንደሚቀይርብን አናግም፣ ግን እዚህ ትሬድ ኢትዮጵያ መጥተው በመሰልጠን የቡናን ሮስቲንግን ከእያንዳንዱ ነገር የባር ሬስታም ትሬዲንግ ስላለ እያንዳንዱ ነገር እዚህ መጥተው ሰልጥነው ማወቅ ይችላሉ። ሶ አጠቃላይ ጠቀለል ሳደርግልሽ ግንዛቤ አሁን አሁን ይሻላል ከበፊት። በጣም ጥሩ። ስልጠናው ምን ይመስላል? በምን አይነት ሁኔታ ነው የሚሰጡት? ስልጠናው ኖርማሊ ሬጉላር አለ፣ የማታ አለ እና ቪአይፒ አለ፣ ዊኬንድ አለ። በእነዚህ በአራቱ ዘርፎች ስልጠናውን እንሰጣለን። በምን ያህል ጊዜ ውስጥ ማለት ነው በአርባ ስምንት ሰዓት ነው የምንለው ግን ወይም ደግሞ እስከ ሁለት ወር ባለው ጊዜ ስልጠናውን መጨረስ ይችላሉ። በጣም ጥሩ እስቲ እንዳጠቃላይ እንደ ቢዝነስ እናንሳው እና ይህንን ስልጠና በመሰልጠናቸው ብቻ ወደ ቢዝነስ እንዴት ነው ሰዎች መግባት የሚችሉት ይህንን ስልጠና ከወሰሩ በኋላ ቀጥታ ወደ ቢዝነስ መግባት ይችላሉ መሮፍ ደግሞ በደንብ ቢዝነሱ ላይ ያሉ ቡና ስራ ቡና ዘርፍ ላይ ያሉ ሰዎች ቢሰለጥኑት ወደ ቅምሻ የመግባት እድላቸው ሰፊ ነው። ኖርማሊ ቡና ላይ ያለ ሰው ብቻ አይደለም መማር አለበት ተብሎ የሚመከረው፣ እንደዚሁ ፓሽናቸው ሆነው በጣም ስለ ቡና ማወቅ የሚፈልጉ ሰዎች አሉ። እዛ ላይ ኢንትረስትድ ሆነው የሚመጡ ተማሪዎች አሉ። እነሱም ያው በረንብ ቡና እንቀምሰው ስለ ቡና አውቀው በረንብ ለቡና ቅርብ ሆነው ስለ ቡና ካወቁ በኋላ ወደ ስራ መግባት ይችላሉ። የስራ እድል አለው። እንግዲህ አለማችን ላይ ከፍተኛ ተከፋይም ይባላል የቡና ቀማሾች። እና ምናልባት ስለ ስራ ዘርፍ ሰዎች የቡና መቅመስን ስልጠና ከወሰዱ በኋላ ወደ ስራ ዘርፍ ሲገቡ ምን አይነት ገበያ ነው የሚያገኙት? የገበያ ትስስሩ ምን ይመስላል? እንዲሁም ደግሞ በድርጅታች ውስጥ ምን አይነት ነገሮች ይመቻችላቸዋል? ያ እንግዲህ በድርጅታችን የሚመቻችላቸው እንግዲህ ገዥና ሻጭን ያገናኛሉ ማለት ሰፕላይር ከሆኑ ባይሮችን ውጭ እንዲያገኙ እናደርጋለን። የገበያ ትስስሩን እንፈጥራለን። እንደገና ኮርሱን ከወሰዱ በኋላ ያው ትምህርት ቤቱ ስራ እንዲያገኙ ባያመቻችም፣ ግን ኖርማሊ ለዛ ስራ ግን ብቁ እንዲሆኑ በደንብ አሰልጥኖ እንደሚልካቸው ሙሉ እምነት አለኝ። በጣም ጥሩ። ዘርፉ ራሱ ምን ይመስላል? ያው እንግዲህ አሁን ላይ የባሬስታ ስራ እንደ ስልጠና እንደሚሰጡ ነግረኸኛል። ይህም ደግሞ አንዱ ዘርፉ ነው እና ምናልባት ሰዎች በአንዴ ቀምሰውት ማለትም ደግሞ በምሰጡት ስልጠና ብቻ እያንዳንዱን የቡና ቴስት ይለዩታል። በደንብ ነው የሚለዩት። ምክንያቱም እንደ ነገርኩሽ ከተማሪዎቼም ያየሁትም ነገር አለ በአጭር ጊዜ ውስጥ ቡናውን ቀምሰው ኢቨን የቡናውን የታጠበና ያልታጠበውን ቶሎ የመለየት ባህሪ ያላቸው እንደገና የቡናውን ኦሪጂን ወይም ደግሞ ቡናው የምን ሀገር ቡና እንደሆነ ቀምሰው የሚለዩበት ሁኔታ አለ። እንደገና የቡናውን ፍሌቨሩን አሲዲቲ ቦዲ የምንላቸው ነገሮች አሉ ቡና ውስጥ ያሉ ነገሮች እነዛን ነገሮች ቶሎ ብለው ለምደው ወይም ደግሞ በደንብ ኤክስፔሪንስ አድርገው ኢቫሉዌት የሚያደርጉበት ሜትር ያለ በጣም ጥሩ ፕራክቲካል ብቻ ነው ወይስ ቲዎሪ አለው ስልጠ ነው ቲዮሪም አለው ቲዮሪ ይሄኛው ፕራክቲካል ድሮማችን ነው ቲዮሪ ደግሞ ታች ሶስተኛ ፎቅ ላይ ቲዮሪ ክላስ አለ እዛ ከጨረሱ በኋላ ነው ወደዚህ የሚመጡት በጣም ጥሩ። ቲዮሪ ክላስ ላይ ዋና ዋና ነጥቦችን ምን ምን ይዘው መሄድ ይችላሉ ማለት እንችላለን? እንደ ጄኔራል ስናነሳ ቲዮሪ ክላስ ላይ ከቡና ኦሪጂን ወይም ደግሞ ኮፊ ኦሪጂን ኦፍ ኤንድ ሂስትሪ ከሚለው የቡና ታሪክ ያመጣት ጀምሮ እስከ ቡና ሙሉ ለሙሉ እስከ ቡና ቅምሻ እስከ መጨረሻው ድረስ ያለውን ነገር ነው የሚያዩት እና በውስጡ በጣም ሰፊ ነገር ነው ያለው። ግን ያው ያንን ሰፋ ያለውን ነገር ጠቅለል አድርገን በአጭር ጊዜ ውስጥ እንዲያውቁ ነው የምናደርገው በጣም ጥሩ ሰዎች ስልጠናውን ከወሰዱ በኋላ ተቀጥረው ነው ወይስ የራሳቸውን ነው መስራት አለባቸው ተብሎ የሚታሰበው በምን አይነት መልክ ውስጥ ደግሞ ይሰሩታል ያው ሊሰሩ የሚችሉት አንደኛ ተቀጥረውም ሊሰሩ ይችላሉ አሁን ቅድም እንዳልኩሽ ተማሪዎች ከካምፓኒም ተልከው የሚመጡ አሉ በድርጅትም እንደገና በግላቸውም እንደዚህ መማር ፈልገው የሚመጡ አሉ ሶ ተቀጥረውን መስራት ይችላሉ እንደገና የራሳቸው ድርጅት ውስጥም ቀማሽ ሆኖ መስራት ይችላሉ። በጣም ጥሩ። አሁን ላይ ያለው ገበያ ምን ይመስላል? በምን ያህል ገቢ ያገኛሉ ተብሎ ይታሰባል? እሱ ኢት ዲፔንድስ እንደ ኤክስፔሪንሳቸው በደንብ ልምድ ያላቸው ከሆኑ የራሳቸውን ዋጋ ነው የሚጠሩት። ምክንያቱም ራሳቸውን በደንብ ካዳበሩ የሚሰጡት ቫሊዩ አለ። እንደገና ጀማሪ ከሆኑ ደግሞ በትንሽ ብር ተቀጥረው ራሳቸውን ኤክስፔሪንስ እያደረጉ እያሳደጉ ይሄድ ይችላሉ። ስልጠናውን በምን ያህል ዋጋ ነው አሁን ላይ ይሰጣችሁ ትገኙት? ስልጠናውን እየወሰዱ ያሉት ኖርማል የሬጉላር ተማሪዎች 35 ሺህ ነው። እንደገና የቪአይፒ ክላስ እንሰጣለን። እሱ ደግሞ 56 ሺህ ብር ነው። በጣም ጥሩ። ልዩነቶች ይኖሩታል ክላሶቹ ላይ? ክላሶቹ ላይ ምንድነው መሰለች ልዩነቱ የሬጉላር ሲሆን ኖርማሊኛ በወጣ ነው እስኬጁል ነው፣ በዛ መሰረት ነው የሚሄዱት። ቪአይፒ ሲሆን ግን ብዙ ጊዜ ቪአይፒ የሚመዘገቡ ሰዎች በጣም ትልልቅ ፖቴንሻል ያሉ ሰዎች ናቸው። ስራ ምናምን ቢዚ ስለሚያደርጋቸው እነሱ በሚመቻቸው መንገድ እስኬጁል አድርገን እየመጡ የሚማሩበት ሁኔታ ነው ያለው። በጣም ጥሩ እንግዲህ ጥሩ የሆነ ማብራሪያዎች ነበር የሰጠህኝ። ምናልባት ስልጠናዎችን ስትሰጡ ስንት አይነት የቡና አይነቶችን ነው መቅመስ የሚችሉት? ደግሞ ቅምሻ ስንል መዋጥን ያካትታሉ? ብዙ ጊዜ ስንመለከት እንደዛ አይመስልም እና እሱ ብታስረዳኝ ቅምሻ ላይ ስንቀምስ አንወጥም። ኖርማሊ የምንቀምሳቸው ቡናዎች የተለያዩ ቡናዎች ናቸው። የተለያዩ ኦሪጂኖች አሉ ሀገራችን ውስጥ ሁሉንም ባይሆን ጀስት ሜጀር የሚባሉትን ወይም ማወቅ አለብን የምንላቸው ቡናዎች ነው አምጥተን ትሬን የምናደርገው ወይም እናስቀምሰው፣ እና ቡና በምንቀምስበት ሰዓት ዲፌክቶች ስለሚኖሩ ይሄ ፕራይመሪ ሴኮንደሪ ብለን የምናያቸው ዲፌክቶች አሉ። ሶ ተጽዕኖ አምጪ ዲፌክቶች ስለሆኑ ማንወጣቸው አሉ ብንወጣቸውም ብንወጣቸውም ችግር የሌላቸው ምትኖች አሉ በጣም ጥሩ ስራው ምን ያህል ኢትዮጵያ ላይ ተለምዷል ብለህ ታስባለህ ወይንስ ደግሞ የተሰራበት ነው ስራው ኢትዮጵያ ላይ አሁን አሁን ነው ቲንክ በደንብ እየተለመደ እየመጣ ያለው የቡና ቀምሻ ክርዱም ጀምሮ አለ ሲኒየር የምንላቸውም አስተማሪዎች አሉ እንደነ ወርቅዬ ምናምን ያሉ ግን አሁን አሁን ግን ትንሽ ማህበረሰቡ እየነጋ ያለ ይመስለኛል ቡና ላይ ኖርማሊ የቡና ስራ አሁንም በደንብ ይቀሯል ገና በደንብ ማዘመን አለብን በደንብ ከጊዜው ጋራ ቢሰለጥን ሞር የተሻለ ኢንካም ያመጣልናል ብዬ አስባለሁ በጣም ጥሩ ስልጠናውን ለመውሰድ እናንተን በብናይን መልኩ ነው ማግኘት የሚችሉ ሰዎች አድራሻችን ቦሌ መድሃኒዓለም ሄል ዘርታወር ስምንተኛ ፎቅ ላይ ያገኙናል በጣም ጥሩ ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ በመጨረሻ ግን ማለት የምትፈልገው ነገር ካለ ድሉ ልስጥህ እዚህ ጋር እናብቃለን ማለት የምፈልገው ነገር ስለ ቡና በደንብ ግንዛቤ ቢኖረን ምክንያቱም ኢትዮጵያ ሀገራችን ቡናን ከምታመርት ኤክስፖርት ከምታደርግ አንዷ ሀገር ስለሆነች ሁላችንም ይሄ የቡና ግንዛቤ ቢኖረን እና በደንብ ቡና ላይ ብንሰራ ቡናን ብንቀምስ ሞር በደንብ ቡናን ብናዘምነው ሞር የተሻለ ነው ብዬ አምናለሁ። ይህንን ስልጠና ደግሞ ትሬድ ኢትዮጵያ መጥተው እንዲሰለጡን ጋብዛለሁ። አመሰግናለሁ። ክብራትና ክብራን ተመልካቾቻችን በዛሬው የገበያ ቢዝነስ ፕሮግራማችን ትሬድ ኢትዮጵያ ጋር ተገኝተን የቡና ቅምሻ ስልጠና ምን ይመስላል የሚለውን ወደ እናንተ አድርሰናችሁ ነበረ። ይህንን ስልጠና የምትፈልጉ እና ወደዚህ የስራ ዘርፍ መቀላቀል የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥራቸው በመደወል ስልጠናውን መውሰድ ትችላላችሁ። ስለነበረን ቆይታ እጅጋር ጋር እናመሰግናለን ሰነ ጊዜ